ሉሊት እንግዲህ ትናንትና ያልምነው ወሬ ኤፍራታን ብቻ ማየት ስለማትፈልግ ወይም ደግሞ የፍራታ እዛ ቤት እንዳትመለስ ስለምትፈልግ ብቻ የማይሆን ነገር ለያፌት ነገረችው። ባለፈ ቀለበት ሊያደርግላት ናታን ለኤፍራታ በእንቅልፍ መድኃኒት እንዳስተኙትና ሁሉንም ነገር ነገረችው። እሱ ምንም የሚያውቀው ነገር አልነበረም፣ ስለ ቀለበቱ ማለት ነው። ምን ሆኜ ነው? ምን ሆኜ ነው ማለቱን እንጂ ማን እንደዚህ እንዳደርገው እንኳን አያውቅም ነበረ። ግን ሎሊት ትናንትና ሁሉንም ነገር ነገረችው። እንግዲህ ኤፍራታን ማን ነው ያለኔ ፍቃድ ሂጂ ያለሽ? ባለፈ እምቢ ያልሽውን ቀለበት ልታደርጊ አይደለ ወይ የሄድሽው ከድሮ ፍቅረኛሽ ጋራ? እገልሻለሁ ኤፍራታ ብሎ እንግዲህ ጉሮሮዋን አንቆ ሲታደርገው እንግዲህ ምን ነፍሷ ሳትወጣ ትቀራለች እንዴ? ፈጣሪ ትዕግስት ውስጥ እንግዲህ ሲያሰቃያት ነበረ ማለት ነው። ሎሊት ግን መጨረሻሽ ምን ይሆን ወይ ናታን ወይ ጽዮን ከሁለታቸው አንዱ ይገሉሻል ማለት ነው፣ እንጂ ይሄ የታወቀ ነው። ቤዛ ራሱ ከዛ ቤታሽ ቀንጥራ ትጠልሻለች። ቤዛ ኔ ፀባዩዋ ይሄ እውነት እንደዚህ መሆኑ በጣም የገረመኝ እውነት ለመናገር በጣም ጥሩ ልጅ ሆናለች። አሁን ተስተካከለች። ለካ እስር ቤት ሰዎች እናስተካከላል። በሷ ነው ያየውት ማለት ነው። ሲቀጥል ደግሞ ጽዮን እንግዲህ ማስታወሷን ለኤፍራታ ብቻ ነው የነገረችው። ሁሉንም ነገር ለኤፍራታ ነገረቻት። አሁንም ደግሞ ግን ሉሊትና ያፌት ላይ ማስመሰል ትፈልጋለች ማለት ነው። በተለይ ሉሊት ላይ እንግዲህ ሉሊት እንደዛ እንዳደረገቻት ሁሉንም ነገር አውቃለች፣ ሁሉንም አስታውሳለች። ሄፍራታን እንግዲህ ይቅር በይኝ እህቴ፣ ሳላያውቅ ብዙ ነገር አድርጌሻለሁ፣ ፍቅርሽና ፍጌሻለሁ በጣም ብዙ ነገር አድርጌሻለሁ ብላ እንግዲህ ሁሉንም ነገር ተንበርክካ እያለቀሰች ለመነቻት እንግዲህ ምንድነው እየተካሄደ ያለው እዚህ? ምንድን ነው የወንድሽው? ምንድን ነው አዲስ ነገር አለ እንዴ ስትላት አው ኤፍዬ እኔ ሁሉንም ነገር ማስተዋወስ ይያለው አስተዋውሻለሁ እንደውም ዛሬ ቤትሽ ልመጣስል ነው አንቺ የመጣሽው ምናምን እያለቻት እንግዲህ እየተላቀሱ ሁሉንም ነገር ተናገሩ ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደነት ከበራችሁ ቻናል ቤት ሰዎች እንዴት ናችሁ ልጅ እንደናናችሁ ወይ ነው ያለው አልহামዱሊላ እንግዲህ ሉሪት ስለዛንተና እንዳያችሁ አቃጣሪ የሆነች አክሽኗ ቢያስቀኝም እንደው እንዴት እንደሚያደርጋት ያስቀኛል። ነገር ግን አካሄዷ ምናምን ነገር እና ደግሞ እኮ ልቤ ላትም ፈሪ ናት። በነገራችን ላይ አንዴ የምፈልገውን ነገር ብቻ በጄ ላግኝ እንደው አቶ ያፌት እንዳሻንጉሊት ነው ማሽከረከር ብላለች እኮ። ደግሞ ትዝታለች ያፌት ላይ ማለት ነው። እንግዲህ ሄፍራታ ትናንትና እቤት እቃዋን ለመውሰድ መታ ናታንን፣ ወንድውን ወንድ ማለት የሚጋፈጥ ጀግና ወንድ ነው አንተ ወንድ አይደለህ፣ መጀመሪያ ወንድሁን ይሁን ምናምን አለች። እንግዲህ ናታን እንዴት እንደዚህ ትለኛለች ሲል እንግዲህ እጁ ግርግዳ ላይ ቀጥቅጦ ቀጥቅጦ ደም በደም ሆነ። ቤዛም ደነገጠች። እውነት ለመናገር ሉሊትን ውጪ ከዚህ ከቤት አንቺ ሴትዮ ውጪ ብላ እንግዲህ እንትን አለቻት፣ ሉሊትን ማለት ነው። ጺም ደግሞ ሄፍራታን ተከትላ ወደ ፎቅ ሄደች። ከዛም ሄፍራታ ክፍል ገባችና በሩን ቆልፋ የፉዬ ቀፊኝና እኔ አብረን እናልቅስ ይውጣልን ለሁለታችንም አለቻት። አይ እያለቀስኩ እኮ አይደለም። ይቅርታ አሁን ቶሎ መሄድ ስላለብኝ ቶሎ ቃይን ይዤ ልሂድ ምናምን ስትላት አ የፉዬ ምናምን ብላ እንግዲህ ማልቀስ ጀመረች። ከዛም ምን እየተካሄደ ነው? ጽ ምንድን ነው የሆንሽው? ስትላት አዲስ ነገር አለ እንዴ? አዎ የፉዬ ማስታወስ እችላለሁ። ሁሉንም ነገር አስታውሻለሁኝ። ግን ደግሞ ማንም ሰው የሚያውቅ የለም። ለአንቺ ብቻ ነው የነገርኩት። ወንድሜም አያውቅም። አሁን ማስመሰል ስላለብኝ ነው። በተለይ ያፌትና ሉሊት ላይ ማስመሰል እፈልጋለሁ እያለች ነው ማለት ነው። የምፈልጉትን ነገር እስከሚያገኙ ድረስ እንግዲህ አንቺም ከዛ ከጭራ ቃፋ አወጣሻለሁ ብላታለች። ሁሉንም ነገር እናስመልሳለን እያሉ ነው ማለት ነው። እንግዲህ ኤፉዬ እንደዛ በቃ ሲሆን ይቅርታ ፍቅር ሺ ለነፈኩሽ ብዙ ነገር አድርግሻለሁ፣ አሰቃይቼሻለሁ ቅርበኝ ብላ የምር አልቅሻለሁ። እኔ እኮ ሰው ሲያለቅስ ብሬ ማልቀሴት አሁን ድራማ እነሱ እያለቀሱ እኔ ሳለቅስ አይገርማችሁም? ወይኔ ሀያት የምሬን እኮ ነው የምላቸው፣ አለቀስኩኝ ወላሂ። በጣም እንትና ስታለቀስ ነው ያስለቀሰችኝ ጽዮን ማለት ነውና፣ በጣም አለቀስኩኝ። እና የፍራታ ደግሞ ለናታን ለምትወደው ሰው ምን አክል መሰዋት እየከፈለች እንዳለ በጣም ያስተምራል። ለምትወደው ሰው አያችሁ፣ አሁን ያ ናታን እንዳይሰቃይባት ብላ ነው ይሄንን ነገር። ግን ናታን ደሞ ይሄንን ነገር ምንም ያውቀው ነገር ሊረዳትም አልቻለም። ለሱ ብላ መሰዋት እየከፈለች እንደሆነም አያውቅም። ለዛም ነው ይጮኸችበት ማለት ነው እንግዲህ ለ ሁሉንም ነገር ነገረቻት። ያፌት በምንድን ነው ያስፈራራች ንገረኝ ስትላት እንግዲህ ነገረቻት። ናታንን አጥመዶታል ስትል እንግዲህ ደነገጠች ማለት ነው። በምን አጠመደው ናታን? የእንትን ማደንዘዣ አድርገው ሰውን እንዲገላ አድርገውታት እንግዲህ ተንበርክካ ማልቀስ ጀመረች ማለት ነው። ደነገጠች። በዛ አስፈራርቶኝ ነው። ናታ ቀና እንዲል እኔ አንገቴን መድፋት ስላለብኝ ነው መስዋዕት እየከፈልኩ ያለሁት ብላ እንግዲህ ስቅስቅ ብላ አለቀሰች። የእውነት በጣም አስለቀሰች እና እንግዲህ ጽ በጣም አዘነች። በእውነት በጣም ነው ያዘነችው፣ በጣም ነው የተከፋችው። ግን ደግሞ አንድ የሚያስደስተኝ ነገር አለ፣ ደስ ይለኛል በአንድ በኩል ለማለት፣ ምንድን ነው ያስደስተሽ ነገር ስትላት እንግዲህ ያው ከዚህ በፊት ያፌት አግቷት እዛ ሴቶቹ ጋር በጨመራት ጊዜ የተደፈረች መስላት ነበረ፣ ግን እሷ ምንም አልሆነችም። ግን እንግዲህ ከናታን ጋር እንትን ብለው ያው ብራንባውን ናታን ነው የወሰደው ማለት ነው። እንግዲህ ያ ነገር ለሷ አስደስቷታል። ያንንም ነገር ለሲ ነገረቻት። ሲ በጣም ተገረመች። እንግዲህ ከዛ በኋላ ይሄንን ጉዳይ እኔና አንቺ ብቻ ነን የምናውቀው፣ ለማንም ምንም ትንፍሽ እንዳት አደራሽን። ሲ ይሄንን ነገር ናታን አወቀ ማለት ሄዶ ቀጥታ እጁን ነው የሚሰጠው። እጁን ሰጠ ማለት ደግሞ ሌላም ወንጀል ሊከተለው ስለሚችል እባክሽን ዝም ብለሽ ይህንን ምስጢር በኔና ባንቺ ያዥው የምንፈልገውን ነገር ሁሉን ነገር እስከምናስተካክል ድረስ እያለች እንግዲህ ተማጸነቻት። ማለትም ለማንም አልናገርም አታስቢ ብላ እንግዲህ ተላቀሱ። ከዛም ልብሷን ሻንጣውን ጠቅልላ እንግዲህ ቁልቁል ወረደች። በቃ ልሂድ ምናምን። ባሌ ባለቤት እንዲ የምንደጋገምሽ አንቺ ባሌ ባሌ እንዳገባሽ እኮ እናውቃለን አለት፣ ጀነን ብሎ ማለት ነው። እና ቤዛ ደግሞ ልታስማማቸውም እየሞከረች ነበረ ከምንም በላይ አሁን ታስፈልጋታለ ከጎና መሆን የሚቆምበት ሰዓት አሁን ነው። ኤፍራታ በጣም ችግር ውስጥ ነው ያለችው እያለች እንግዲህ ቤዛ ተለመለመነችው ማለት ነው። ሄዶ ልብሱን ቀያይሮ መጣ። ጀነን አለባት። ፍዬ ላይ እንግዲህ ኤፍራታ እጁን ስታዩ የኔ ናታን ብላ ወደሱ ሰፈ ብላ ስትሮጥ እኔ አንቺ አይደለሁም አንቺ የኔ አይደለሽም ካሁን በኋላ ምናምን አላት። ትርፍ ንግግር ተናገራት። አሁን ከይቅርታ ጋር ከዚህ ቤት ትወጪልን ሲላት አንጀ ስትመጪ ነው ሰላም ያጣ ነው እንጂ እኛ በሰላም እየኖርን ነበር። ሲናቴ የእውነት ፊት ለውጥ ነው ያለው። እነ ቤዛም እንደነገጡ ማለት ነው ጽዮንም እንደዛው ብቻ እንደዛው እንደ ብር እንዳላት ወጣችና ሄደች። ከዛ በኋላ እንደዚህ ማድረግ አልነበረብህም ምናምን አለችው ቤዛ። ውጪ ከወጣች በኋላም እኮ እውነቱን እኮ ነው ናታን ያለው። እዚህ ቤት ካሁን በኋላ እንደ ልቤ መምጣት አልችልም። በቃ ምናምን አለች። እንደዛ አትበይ ወንድሜ እኮ አ አይደለም ምናምን እያለች እንግዲህ ተናገረች ማለት ነው። ጽ እንግዲህ ከጽ ጋር ተለያዩ። ከዛም እቤት ሄደች ልጅትና ያፌት ተገናኙ። ነገረች ሁሉንም ነገር ውሸትን ጨማምራ ማለት ነው። ያልሆነውን ነገር ለናታን ፍቅር እንዳላት ምናምን አድርጋ ነው የነገረችው ማለት ነው። ለያፌት ናፊት እንግዲህ እንደምታውቁት ነው፣ እሳት ጎርሶ እሳት ለብሶ ቤቱ ውስጥ ከሚሰነጠቅ ድረስ ሄፍራታ እያለ እየተጣራ እንግዲህ የፉየም ከፎቅ ቁልቁል እየሮጠች ወረደች። ስትወርድ ጉሮሮዋን እንቅ አድርጎ እየት ነበርሽ? ምን ሰምተክ ነው ምናምን? አሀ፣ ባቀደም እኔን አስተኝቶ ቀለበት ሊያስርልሽ የነበረውን ቀለበት ልታስርኝ ነው ያ። ተናገሪ፣ እውነቱን ተናገሪ፣ እያለ እንግዲህ ጉሮሮዋን ሲጥ አደረጋት ማለት ነው።